ሰላም እንዴት ናችሁ? የኤልሻዳይ ሳውንድ ተከታታዮቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጓደኞቼ ዛሬ ልቤ ውስጥ ስላለ አንድ ነገር ላናገራችሁ ፈልጋለሁ። ለደከሙት ተስፋን፣ ድካም ለሚሰማቸው ብርታትና በአስቸጋሪ ጊዜያት ውስጥ ላሉት ደስታን ያመጣል ብዬ ማምነውን ነገር ነው። እግዚአብሔር ሊባርካችሁ ሲል ስለምታዩት ምልክቶች ልነግራችሁ ፈልጋለሁ። ብዙ ጊዜ በአስቸጋሪ ወቅቶች ውስጥ እናልፋለን በመጠበቅ ውስጥና እግዚአብሔር እንደረሳን በማሰብ እንጸለያለን፣ እንፈልገዋለን፣ በሮችን እናንኳኳለን። ግን ምንም እየተከሰተ ያለ አይመስልም። ለሊቱ ይረዝማል፣ ሸክሙ ከባድ ነው እና ነገሮች መቼም ሊለወጡ አይችሉም ብለን ማሰብ እንጀምራለን። ግን አንድ ነገር ለነገራችሁ ፈልጋለሁ። እግዚአብሔር ታማኝ ነው። ቃል በገባ ጊዜ ቃሉን ይጠብቃል። ሲናገር ቃሉን ሁል ጊዜ ይፈጽማል። እና በህይወታችሁ የሆነ ነገር ሲጀምር አትጠራጠሩ፣ ይጨርሰዋል። በእውነት ብዙዎቻችሁን እግዚአብሔር መገመት በማትችሉበት መንገድ ሊባርካችሁ እየተዘጋጀ ነው። በረከቱ ከመምጣቱ በፊት እግዚአብሔር ሊንቀሳቀስ እንደሆነ የሚያሳዩ ግልጽ ምልክቶች አሉ። እግዚአብሔር ሊባርካችሁ እንደሆነ የሚያሳየው የመጀመሪያው ምልክት ያልተለመደ ተቃውሞ ሲገጥማችሁ ነው። ጠላት የትም የሚሄዱትን አያጠቃቸውም። ሌባው ባዶ ቤት አይገባም። ፈተናዎች ትግሎችና ተቃውሞዎች የተጋፈጧችሁ እንደሆነ ካወቃችሁ ዲያብሎስ እግዚአብሔር በሕይወታችሁ ሊያደርግ ያለውን እንደሚያይ ምልክት ሊሆን ይችላል። ኢዮብ ጻድቅ ታማኝና ቀጥተኛ የነበረ ቢሆንም ከባድ መከራ ደርሶበት እንደነበረ እስኪያስቡት። በመጨረሻ ግን እግዚአብሔር ኢዮብ ያጣውን በጥፍ መለሰለት። አንዳንዶቻችሁ አሁን በሰዓቱ መካከል ናችሁ፣ እናም እግዚአብሔር የተዋችሁ ይመስላችኋል። እኔ ግን እላችኋለሁ፣ እግዚአብሔር አልተዋችሁም። እርሱ እየጠራችሁ ነው። ጠላት በረከት እየመጣ እንደሆነ ያውቃል። እናም እርሱን ለማስቆም የተቻለውን ሁሉ እያደረገ ነው። ነገር ግን አይሳካለትም፣ ምክንያቱም በእናንተ ላይ የተሰራ መሳሪያ አይከናወንምና። እግዚአብሔር ሊባርካችሁ መሆኑን የሚያሳየው ሁለተኛው ምልክት ሰዎችን ከሕይወታችሁ ማስወገድ መጀመሩ ነው። ይህ ለብዙዎቻችን ከባድ ነው። እግዚአብሔር ሁል ጊዜ ከጎናችን ይኖራሉ ብለን ከምናስባቸው ሰዎች መለየት የጀመረበት ጊዜ አለ። ጓደኞች፣ ዘመዶች፣ የቤተሰብ አባላት ሳይቀሩ መንሸራተት ሊጀምሩ ይችላሉ። እና ለምን እንደሆነ ትገረማላችሁ። ጌታ ሆይ የምወዳቸውን ሰዎች ለምን አጣለው ብላችሁ ትጠይቃላችሁ? ዛሬ ግን ስሙኝ፣ እግዚአብሔር ለታላቅ ነገር ሲያዘጋጃችሁ በሕይወታችሁ ፍሬ የማያፈሩትን ቅርንጫፎች ይቆርጣል። እግዚአብሔር ወደሚወስዳችሁ ቦታ ሁሉም ሰው መሄድ አይችልምና አንዳንድ ግንኙነቶች ለሆነ ወቅት ብቻ ናቸው። ሰዎች ይሄዱ ከሆነ አታሳዷቸው። እግዚአብሔር እናንተ ለተሻለ ነገር እንዳስቀመጣችሁ እመኑ። አንዳንድ ጊዜ ቅነሳ ለበዛ ነገር የመጀመሪያው እርምጃ ነው። እግዚአብሔር ሊባርካችሁ መሆኑን የሚያሳየው ሶስተኛው ምልክት በመንፈሳችሁ እረፍት እንድታጡ ያደርጋል። ይህ በነፍሳችሁ ውስጥ ይሰማችኋል። ለበለጠ ነገር እንደተፈጠራችሁ ታውቃላችሁ። በአንድ ወቅት በሚያስደስታችሁ ነገሮች ላይ ፍላጎት ማጣት ትጀምራላችሁ። ልባችሁ ታላቅ የሆነ ነገር፣ ዘላለማዊ ነገር መፈለግ ይጀምራል። ወዳጆቼ እግዚአብሔር ሊባርካችሁ ሲዘጋጅ ባላችሁበት ቦታ ያውቃችኋል። እርሱ ካሰበላችሁ ባነሰ ነገር እንዳትቀመጡ መንፈሳችሁን ያነሳሳል። አንዳንዶቻችሁ አሁን እንደዚህ እየተሰማችሁ ነው። እናንተ ልትገልጡት አትችሉ፣ ነገር ግን እግዚአብሔር ከፍ ከፍ ላለ ነገር እያዘጋጃችሁ እንደሆነ ታውቃላችሁ። ከጀልባው ወጥታችሁ በውሃ ላይ እንድትሄዱ እየጠራችሁ ነው። ያንን እረፍት ችላ አትበሉ። ለሚመጣው ነገር ሁሉ የሚያዘጋጃችሁ የእግዚአብሔር መንገድ ነውና። እግዚአብሔር ሊባርካችሁ እንደሆነ የሚያሳየው አራተኛው ምልክት እምነታችሁን በፈተኑ ነው። እግዚአብሔር ሊባርካቸው ያሰባቸውን ሰዎች እምነት መፈተሽ እንዴት ይወዳል። አብርሃምን ተመልከቱት። እግዚአብሔር ወንድ ልጅ እንደሚሰጠው ቃል ገባለት። ይስሐቅም በመጨረሻ በተወለደ ጊዜ እግዚአብሔር አብርሃምን አንድ ልጁ እንዲሰዋ በመጠየቅ ፈተነው። እንዴት ያለ ፈተና ነው! አብርሃምም ታዘዘ። በእምነቱ ምክንያት ከመጠን በላይ ባረከው። አንዳንዶቻችሁ እምነታችሁ በሚፈተንበት ወቅት ላይ ትገኛላችሁ። ነገሮች ለምን እንደተከሰቱ አይገባችሁም። እኔ ግን ልንገራችሁ፣ እግዚአብሔር ምላሻችሁን እየተመለከተ ነው። የተስፋውን ቃል ማየት በማትችሉበት ጊዜ ታምናላችሁ። በዙሪያችሁ ያሉት ነገሮች ሁሉ ሊርቋችሁ ሲል በሱ ትታመናላችሁ። ይህ ፈተና ካለፋችሁ በረከቱ ጥግ ላይ ናችሁ። እግዚአብሔር ሊባርካችሁ እንደሆነ የሚያሳየው አምስተኛው ምልክት ድንገተኛ ድሎችን ይሰጣችኋል። አንድ ቀን ዮሴፍ ታስሮ ነበረ፣ በማግስቱም በፈርዖን ፊት ቆመ። አንድ ጊዜ ዳዊት በጎች ይጠብቅ ነበረ፣ ቀጥሎ ደግሞ ንጉሥ ሆኖ ተቀባ። ጊዜያችሁ ሲደርስ እግዚአብሔር ማንም የማይዘጋው በሮች ይከፍትላችኋል። እርሱ በትክክለኛው ጊዜ ከትክክለኛው ሰዎች ጋር ያገናኛችኋል። አንዳንዶቻችሁ ለዓመታት ስጠብቁ ኖራችኋል እና ምንም እየተፈጠረ ያለ አይመስልም እኔ ግን እላችኋለሁ እግዚአብሔር ሲንቀሳቀስ በድንገት ይንቀሳቀሳል። ታማኝ ሁኑ፣ የእርሱን ጥሪ አድርጉ። ጊዜው ሲመጣ በፍጥነት ይከሰታል እና ወደ በረከቱ ለመግባት ዝግጁ መሆን አለባችሁ። እግዚአብሔር ሊባርካችሁ እንደሆነ የሚያሳየው ስድስተኛው ምልክት የገባውን ቃል በጨረፍታ ማየት መጀመራችሁ ነው። እስራኤላውያን ወደ ተስፋይቱ ምድር ከመግባታቸው በፊት ሰላዮቹ ገብተው ወተትና ማር የምታፈሰውን ምድር ተመለከቱ። በረከቱ ከመምጣቱ በፊት እግዚአብሔር ቅድመ እይታ ይሰጣችኋል። ትንሽ ግኝቶችና ትንሽ ማረጋገጫዎች እርሱ እየተንቀሳቀሰ መሆኑን የሚያሳዩ ምልክቶች ማየት ትጀምራላችሁ። ምናልባት አንድ ሰው በሕይወታችሁ ውስጥ አንድ ቃል ይናገራል፣ ምናልባት ትንሽ በር ይከፈታል። እነዚህን አፍታዎች አታስመልጡ። እነዚህ ምልክቶች እግዚአብሔር ከበስተጀርባ እንደሚሰራ፣ ለበረከታችሁ ነገሮችን እንደሚያዘጋጅ ነው የሚያሳዩት። እነዚህን ብልጭታዎች ያዙ፣ ምክንያቱም የሚመጣው ነገር ማስረጃዎች ናቸውና። እግዚአብሔር ሊባርካችሁ የሚጠቀመው ሰባተኛውና የመጨረሻው ምልክት በማይናወጥ ሰላም ይሞላችኋል። ምንም እንኳን ነገሮች ትርጉም በማይሰጡበት ጊዜ፣ ማዕበሉ በዙሪያችሁ በሚናወጥ ጊዜ እንኳን ከሁሉም ማስተዋል በላይ የሆነ ሰላም ይሰማችኋል። እግዚአብሔር እንደሚቆጣጠር በልባችሁ ታውቃላችሁ። ይህ ሰላም ጦርነቱ ድል እንደተነሳ ግኝቱ አስቀድሞ በመንገድ ላይ መሆኑን የሚያሳይ ምልክት ነው። አንዳንዶቻችሁ ተጨንቃችኋል፣ ፈርታችኋል። ነገር ግን እግዚአብሔር ዛሬ ይላችኋል ዝም ብላችሁ እኔ አምላክ እንደሆንኩ ዕወቁ። ያንን ሰላም ሲሰጣችሁ ምንም መንገድ የሌለበትን የሚመስለውን መንገድ ስላዘጋጀላችሁ ነው። ጓደኞቼ፣ እነዚህ ምልክቶች በሕይወታችሁ ውስጥ ታያላችሁ፦ ተቃውሞ፣ መለያየት፣ ዕረፍት ማጣት፣ ፈተና፣ ድንገተኛ ዕድሎች የተስፋ ፍንጮችና የእግዚአብሔር ሰላም በልባችሁ ሲሞላ ታያላችሁ። ይህ ከሆነ ተዘጋጁ፣ ምክንያቱም እግዚአብሔር ያላችሁ ቦታ የማይበቃውን በረከት ሊያፈስ ነው። ተስፋ አትቁረጡ፣ ለመልካም ሥራ አትታክቱ። የእናንተ በረከት ከምታስቡት በላይ ቅርብ ነው። በጌታ ታመኑ፣ የገባውን ቃል አጥብቃችሁ ያዙ እና እናንተ ከምትጠብቁትና ከምትገምቱት በላይ ሲያደርግ ተመልከቱ። ዛሬ የብዙ ልቦችን ጩኸት እሰማለሁ። የተሸከማችሁትንም ሸክም ያላችሁንም ጥያቄዎች ማለቅ የሌላቸው የሚመስሉ ትግሎች አይቻለሁ። አንዳንዶቻችሁ እግዚአብሔር መቼ እንደሚመልስ መቼ እንደሚንቀሳቀስ መቼ እንደሚመጣ እያሰባችሁ ለአመታት እየጠበቃችሁ ነው። ጸልያችኋል፣ ጾማችኋል፣ በጌታ ፊት አልቅሳችኋል። ነገር ግን ምንም የሚለወጥ አይመስልም። ዛሬ ግን ስሙኝ፣ እግዚአብሔር ይዋሽ ዘንድ ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም። ተናግሮ ከሆነ በእርግጥ ያደርገዋል። ላታዩት ትችላላችሁ፣ ላይሰማችሁ ይችላል። ነገር ግን በረከታችሁ ቀድሞኑ በእንቅስቃሴ ላይ ነው። የተረሳችሁ የሚመስላችሁ አንዳንዶች አላችሁ፣ ዙሪያውን ትመለከታላችሁ። በተመሳሳይ ቦታ ቆማችሁ ሳላችሁ ሁሉም ሰው ወደፊት የሚሄድ ይመስላችኋል። ሌሎች ሰዎች በሮች ሲከፈትላቸው ታያላችሁ እና አምላክ ሆይ ረሳኸኝ ብላችሁ ታግሮ መርማላችሁ። እኔ ግን ዛሬ ላችኋለሁ አረሳችሁ እግዚአብሔር እንዲህ ይላችኋል በእጄ መዳፍ ቀርጫችኋለሁ፣ ቅጥራችሁ ሁል ጊዜ በፊቴ ነው ይላችኋል። እያጋጠማችሁ ያለው ዝምታ የእግዚአብሔር ቸልተኝነት አይደለም፣ የእርሱ ዝግጅት ነው። ምንም ነገር ሲከሰት ስላላያችሁ ብቻ እግዚአብሔር አይሰራም ማለት አይደለም። መጽሐፍ ቅዱስ በመልካም ሥራ ትታክቱ ተስፋት ትቁረጡ፣ በጊዜው ታጭዳላችሁና ይላል። የእናንተ ወቅት እየመጣ ነው አዝመራችሁም እየመጣ ነው። ከተስፋ መቁረጥ ጋር እየታገላችሁ ያላችሁ ሰዎች ጌታ ይናገራል። አጥብቃችሁ ይዛችሁ ነበር ግን ደክማችኋል። ታምናችሁ ነበር ግን ደክማችኋል። ታምናችሁ ነበር ነገር ግን ተስፋችሁ እየከሰመ ነው። እግዚአብሔር ይላል አይዟችሁ፣ በሄዳችሁበት ሁሉ እኔ ከእናንተ ጋር ነኝና፣ አትፍሩ፣ አትደንግጡ። ሌሊቱ ጨለማ ሊሆን ይችላል ግን ንጋት እየመጣ ነው። አውሎ ነፋሱ ኃይለኛ ሊሆን ይችላል ግን ለዘላለም አይቆይም። እግዚአብሔር አሁንም በዙፋኑ ላይ ነው። ለእናንተ የገባውን ቃል አረሳም። እንባችሁ አልጠፋም። ጸሎታችሁም ከንቱ አልሆነም። ሐዘናችሁ ወደ ደስታ፣ ስቃያችሁን ወደ ዓላማ ሊለውጥ ነው። አሁንም በእምነታችሁ ጸንታችሁ ቁሙ። ሊያከብራችሁ፣ ወደ በረከታችሁ ሊያስገባችሁ እግዚአብሔር በሥራ ላይ ነው።